የፋኖ ኃይሎች አወጁትን ዘመቻ በተመለከተ ዓለም አቀፍ መገናኛ ብዙሃን ሰፊ ዘገባን እያወጡ ነው። ሮይተርስ እና አልጀዚራ በክልሉ መጠነ ሰፊ ውጊያዎች እየተደረጉ መሆኑን ዘግበዋል። መከላከያም ፋኖም በየፊናቸው በርካታ ወታደሮችን ገደልን ሲሉ ለሮይተርስ ተናግረዋል። ፊልድ ማርሻሉ በበኩላቸው ውጊያን በመሳሪያ ቴክኖሎጂና በውስን የሰው ኃይል የመጨረስ አቅም ተገንብተዋል ሲሉ ተደምጠዋል። እንመለስበታለን። ከትግራይ ከባድ ጉድ ተሰምቷል። ህወት የትግራይ ፋኖ ተነስቶበታል። በርካታ ወጣቶች ወደ በረሃ እየፈነኑ ነው። በርካታ ወጣቶች ህወሓትን ከክልሉ ለማስወገድ የትጥቅ ትግል መጀመራቸው ታውቋል። ጉዳዩ የህወሃት ጀኔራሎችን አስጨንቋል። ጀኔራል ታደሰ ወረደ ዛሬ ትንሽ ናቸው ብለን ከተውናቸው ነገ ብዙ ይሆናሉ ሲሉ ስጋታቸውን በአደባባይ ተናግረዋል። ጀኔራሉ ከዚህ በተጨማሪም ሰራዊቱን ለሁለት መሰንጠቁንም ገልጸዋል። እንመለስበታለን። ትራምፕ ወደ ስልጣን በተመለሱ በሰዓታት ውስጥ ያሳለፉት ውሳኔ ከባድ መዘዝ ይዞ መጥቷል። የተባበሩት መንግስታት የህጻናት ኤጀንሲ ዩኒሴፍ በኢትዮጵያና ናይጄሪያ ዕድሜያቸው ከአምስት ዓመት በታች የሆኑና ለከፋ የምግብ እጥረት የተጋለጡ 1.3 ሚሊዮን ህጻናት በዚህ ዓመት ወሳኝ የሆነውን ሕይወት አድን ድጋፍ የማጣት አደጋ ተጋርጦባቸዋል ሲል አስደንጋጭ መረጃን አጋርቷል። ጉዳዩ በአፋጣኝ እልባት የማይገኝለት ከሆነ ከባድ ቀውስ ሊፈጠር እንደሚችልም ማስታውቋል። በዝርዝር ይዘነዋል። ጤና ይስጥልን ውድ የአንድ አፍታ ቤተሰቦች ሰላምታችን ያላችሁበት የዓለም ዳርቻ አይረሳችሁ። ከአንድ አፍታ ለአሁኑ መደመጥ አለባቸው ያልናቸውን ዜናዎች ወደ እናንተ የምናደርስበት ሰዓት ላይ ተገኝተናል። አብራችሁን ትቆዩ ዘንድ ግብዣችን ነው። የፋኖ ኃይሎች ያወጁትን ዘመቻ በተመለከተ ዓለም አቀፍ መገናኛ ብዙኃን ሰፊ ዘገባን እያወጡ ነው። ሮይተርስ እና አልጀዚራ በክልሉ መጠነ ሰፊ ውጊያዎች እየተደረጉ መሆኑን ዘግበዋል። መከላከያም ፋኖም በየፊናቸው በርካታ ወታደሮችን ገደልን ሲሉ ለሮይተርስ ተናግረዋል። ፊልድ ማርሻሉ በበኩላቸው ውጊያን በመሳሪያ ቴክኖሎጂና በውስን የሰው ኃይል የመጨረስ አቅም ተገንብቷል ሲሉ ተደምጠዋል። የኢትዮጵያ የመከላከያ ሰራዊት እና የፋኖ ታጣቂዎች ባለፉት ቀናት በተካሄዱ ውጊያዎች በየፊናቸው በመቶዎች መግደላቸውን አስታውቀዋል። በርካታ የፋኖ ታጣቂዎችና የመከላከያ ሰራዊት አባላት መገደላቸውን የተገለጸው በአማራ ክልል የተቀሰቀሰው ውጊያም ሁለተኛ ዓመቱን ሊደፍን በተቃረበበት ወቅት ነው። የኢትዮጵያ የመከላከያ ማጥፊያ ሰራዊት በአማራ ክልል በሁለት ቀናት ውስጥ ከ300 በላይ የፋኖ ታጣቂዎችን መግደሉን አስታውቋል። ጦሩ በርካታ የፋኖ አባላትን ገደልኩ ያለው በደቡብ ጎንደር፣ በምዕራብ ጎንደር፣ በሰሜን ጎጃም፣ በምስራቅ ጎጃም፣ በምዕራብ ጎጃም እና በሰሜን ወሎ ዞኖች ነው። መከላከያ ሰራዊቱም አማራ ክልል በተለያዩ ዞኖችና ወረዳዎች ዘመቻ አንድነት በሚል ስያሜ ትንኮሳ ለመፈጸም የሞከረው ራሱን ፋኖ ብሎ የሚጠራው ጽንፈኛ ቡድን ተደምስሷል ብሏል። ጦሩ በሁለት ቀናት ውስጥ 317 የፋኖ ታጣቂዎችን መግደሉን ትናንት አረም መጋቢት 12 ቀን 2017 ዓ.ም ተምረት ባወጣው መግለጫ አስታውቋል። በመግለጫው መሰረት 41 የፋኖ አባላት ሲማረኩ፣ 125 ደግሞ ቆስለዋል። መትረየስና ክላሽን ጨምሮ የተለያዩ የጦር መሳሪያዎች፣ የመገናኛ ራዲዮ፣ ተሽከርካሪና ሞተር ሳይክል በቁጥጥር መዋላቸውን መከላከያ ሰራዊት በተረጋገጠ የፌስቡክ ገጹ ባሰራጨው መግለጫ አስታውቋል። አበበ ፈንታውን የተባሉ የአማራ ፋኖ በወሎ ወይም ቤት አማራ ቃል አቀባይ መከላከያ ሰራዊት 30 ተዋጊዎችን እንኳን እንዳልገደለ ለሮይተርስ ተናግረዋል። ዮሐንስ ንጉሱ የተባሉ የአማራ ፋኖ በጎንደር ቃል አቀባይ በበኩላቸው ከመከላከያ ሰራዊት ጋር በተደረገው ውጊያ ስድስት መቶ ሁለት ወታደሮች መገደላቸውን 430 መቁሰላቸውንና 98 መማረካቸውን ተናግረዋል። በጉዳዩ ላይ ሮይተርስ ከኢትዮጵያ መከላከያ ሰራዊት ቃል አቀባይ ኮሎኔል ጌትነት አዳንና የመንግስት ኮሚኒኬሽን አገልግሎት ሚኒስትር ለገሰ ቱሉ አስተያየት ቢጠይቅም ወዲያውኑ ምላሽ እንዳላገኝ አስታውቋል። የትግራይ ኃይሎች ከፍተኛ ወታደራዊ አዛዥ የሆኑት ብርጋዴር ጄኔራል ምግበ ኃይለ የኢትዮጵያ መከላከያ ሰራዊት የፋኖ ኃይሎች ሞከሩ ትላለው ትንኮሳ በአደራጅነት ከሷቸዋል። የአማራ ፋኖ በጎንደር ቃል አቀባይ ዮሐንስ ንጉሱ ግን ክሱን ሐሰት ሲሉ ማስተባበላቸውን ሮይተርስ ዘግቧል። ብርጋዴር ጄኔራል ምግባይ ኃይለ ከፋኖ ታጣቂዎች ቡድን ጋር ምንም አይነት ግንኙነት እንደሌላቸው አቶ ዮሐንስ ንጉሱ ተናግረዋል። ሮይተርስ የዜና ወኪል በመከላከያ ሰራዊትም ሆነ በታጣቂ ቡድኑ የቀረቡ አኃዛዊ መረጃዎችን ከገለልተኛ ወገን ማረጋገጥ እንዳልቻለ ገልጿል። ይህ በእንዲህ እንዳለ ፊልድ ማርሻሉ በበኩላቸው ውጊያን በመሳሪያ ቴክኖሎጂ እና በውስን የሰው ኃይል የመጨረስ አቅም ተገንብቷል ሲሉ ተደምጠዋል። ፊልድ ማርሻሉ ይህንን ያሉት የሜካናይዝድ እዝ ያሰለጠናቸውን የሜካናይዝድ ሙያተኞች ሲያስመርቁ ባደረጉት ንግግር ነው። በምረቃ ስነ ስርአቱ ላይ በክብር እንግድነት የተገኙት የጦር ኃይሎች ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላ ኢትዮጵያ በተለያዩ ዘመናት የገጠሟትን ፈተናዎች ሁሉ በድል መወጣት የቻለችው በልጆቿ መስዋዕትነት ነው ብለዋል። ሜካናይዝዱን በማዘመንና በማቀናጀት ውጊያን በዘመናዊ የጦር መሳሪያ በትንሽ የሰው ኃይል ለመጨረስ ትኩረት ተሰጥቶ መሰራቱንም ሲያብራሩ ታይተዋል። ዛሬ የታየው ውጤትም ጠላቶቻችን ደጋግመው እንዲያስቡ የሚያደርግና ጦርነትን በርቁ ለማስቀረት የሚያስችል ነው ሲሉ ነው ጉዳዩን የገለጹት። ከትግራይ ከባድ ጉድ ተሰምቷል። ህዋት የትግራይ ፋኖ ተነስቶበታል። በርካታ ወጣቶች ወደ በረሃ እየፈነኑ ነው። በርካታ ወጣቶች ሕዋትን ከክልሉ ለማስወገድ የትጥቅ ትግል መጀመራቸው ታውቋል። ጉዳዩ የሕዋት ጄኔራሎችን አስጨንቋል። ጀነራል ታደሰ ወረደ ዛሬ ትንሽ ናቸው ብለን ከተውናቸው ነገ ብዙ ይሆናሉ ሲሉ ስጋታቸውን በአደባባይ ተናግረዋል። ጀነራሉ ከዚህ በተጨማሪ ሰራዊቱ ለሁለት መሰንጠቁን ገልጸዋል። ለሐምሳ ዓመታት በትግራይ ህዝብ ላይ የተጣበቀው የህወሀት ቡድን ለማስወገድ የትጥቅ ትግል ተጀምሯል። ከሰሞኑም በመቶዎች የሚቆጠሩ የትግራይ ወጣቶች ጥይት እየተኮሱ ለትግል ወደ በረሃ መውረዳቸውን አውጀዋል። ዓላማቸው ደግሞ በመሳሪያ ህወሀትን ለማስወገድ እንደሆነ ተናግረዋል። ከአንድ የትግራይ ሚዲያ ጋር ቃለመጠይቅ ያደረጉት ጀኔራል ታደሰ ወረደም በጉዳዩ ላይ አስተያየት ሰጥተዋል። ጀነራል ታደሰ ሁኔታውን አስጊ ካሉ በኋላም ችግር እየፈጠሩ ነው ሲሉ ከሰዋል። መሳሪያ ይዘው ለትጥቅ ትግል ጫካ የገቡ አሉ። እነዚህ ናቸው ችግር እየፈጠሩ ያሉት። ይሄ በጣም አደገኛ ነው። ብዙ አይደሉም ትንሽ ናቸው የሚለው ወሬ አስፈላጊ አይደለም። ቆይተው ሊበዙ ይችላሉ። ለምሳሌ በራይ አካባቢ ሲሉ ለትጥቅ ትግል በረሃ የወረዱ ወጣቶች ጉዳይ አስጊ እንደሆነ ስጋታቸውን ተናግረዋል። ጀነራል ታደሰ አክለውም አሁን በትግራይ ያለውን የከፋ ሁኔታ በጠበንጃም ፈተዋለሁ ብሎ መንቀሳቀስ ውጤቱ የባሰ እንጂ የተሻለ ተብሎ የሚወሰድ አይደለም ብለዋል። እርስ በርሳችን ለመዋጋት ከሆነ የሚፈለገው፣ በዚህ አካሄድ የሚገኝ አዎንታዊ ውጤት የለም። ስለሆነም በእርጋታ ማሰብ ያለብን ጊዜ ቢኖር አሁን ነው ሲሉ ተናግረዋል። ጀነራል ታደሰ በዚህ ቃለ መጠይቃቸው ሌሎች በርካታ ጉዳዮችን ያነሱ ሲሆን፣ በተለይም በህወሓት ሽኩቻ ሰራዊቱ ለሁለት መከፈሉን አስታውቀዋል። ሁለቱ ቡድኖች የከረረ መከፋፈል ወደ ለየለት አደጋ እንዳያደግ የሰራዊቱ አመራር ሚናውን ለመወጣት ሞክሯል። ይህ ሆኖም ሁለቱ ቡድኖች ፊት ለፊት ተቀምጠው እንዲወያዩ ያደረገው ጥረት አልተሳካም ብለዋል። አክለውም እኛ ጥረት ብቻ አይደለም ያልተሳካው የትግራይ የሃይማኖት አባቶች፣ የሀገር ሽማግሌዎች፣ ምሁራንና ሌሎች አካላት ሁለቱን ቡድኖች ለማቀራረብ ያደረጉ ጥረት ውጤት አላመጣም ሲሉ አብራርተዋል። በመጨረሻም የሰራዊቱ አመራር ለሁለት በመከፈል አንዱ ክንፍ ጉባኤ ያካሄደውን የህዋት ቡድን ሲደግፍ፣ የተቀረው ደግሞ የህዝብና የሀገር ተልዕኮን ከማስከበር በዘለለ የቡድኖች የፖለቲካ አቋም አልደግፍም ያለ አለ። ቡድኖቹ በየአካባቢው ከቀበሌ ጀምሮ እስከ ዞን የራሳቸውን አስተዳዳሪ መሾም ሲጀምሩ የሰራዊቱ አመራሮች ዝግጅቱ ልክ እንዳልሆነ ለማሳመን ሞክረዋል። ሆኖም አድማጭ አልተገኘም። በፊት በትግራይ የተለመደ የሹመት ስነ ስርዓት አለ። ፓርቲ ነው ከቀበሌ እስከ ዞን አስተዳዳሪ የሾመው። አሁን ግን ፓርቲ ይመድባል፣ ጊዜው አስተዳደሩ ደግሞ ይሾማል። ይህ አካሄድ የመንግስት የስራ ኃላፊነትን ከአንድ ማዕከል የሚቀዳበት አሰራር እያጠፋው ሄደ። ስለሆነም ከአሁን በፊት ያልተለመደ ምደባ ህዝቡ መንግስታዊ አገልግሎት ከማሳጣት በዘለለ የጸጥታ ችግር እስከ መሆን ይደርሷል፣ በማለት በክልሉ ስለተፈጠረው ቀውስ ሰፊ ገለጻ ሰጥተዋል። የጸጥታ ኃይሉ በዚህ መሃል በሁለት ገመድ እየተጎተተ ስራውን ለመስራት ተቸግሯል ሲሉ የቀጠሉት ጀነራሉ የአሁኑ መከፋፈል ከ93 ዓመት መከፋፈል የከፋ ነው ብለዋል። 93 ዓ ም ያጋጠመው መከፋፈል የመንግሥት ሥልጣንን የተቆጣጠረው ቡድን ያሸነፈው ከመንግሥት መዋቅር ውጭ ያለውም ደግሞ ተሸናፊ ሆነ። የአሁኑ ግን እንደዛ አይደለም። ምክንያቱም ሁለቱ ልዩነት የፈጠሩ ቡድኖች በመንግሥት የሥራ ኃላፊነቱ የነበሩ ስለሆነ ብለዋል ችግሩ ሲጀመር የጸጥታ አካል የሁለቱ ቡድኖች የመከፋፈል አካል አልነበረም የሚሉት ታደሰ ወረደም ፓርቲው እንጂ የጸጥታ አካሉ በሚያስከፋ መልኩ ሳይከፋፈል ለረጅም ጊዜያት ተጉዘዋል ብለዋል ኋላ ላይ ግን የፓርቲው መከፋፈል ምሁሩን ፖሊሱን የፖለቲካ ኤሊቱን ሌላውን እንደተከፋፈለ ሁሉ የጸጥታ ኃይሉንም እንዲከፋፈል ሰለባ አድርጎታል ይህ ሆኖ ቀውሱን ከአቅም በላይ ሆኖ ትርምስ እንዲፈጠር የጸጥታ ኃይሉ ከባድ የሆነ ስራ ሰርቷል ሰራዊቱ የፖለቲካ ብልሽቱ ተጠያቂ እንጂ ግጭትና ቀውስ ጠማቂ አይደለም፤ በማለት ዘለግ ያለ ማብራሪያ ሰጠዋል። የተባበሩት መንግስታት የሕፃናት ኤጀንሲ ዩኒሴፍ በኢትዮጵያና ናይጄሪያ እድሜያቸው ከአምስት ዓመት በታች የሆኑና ለከፋ የምግብ እጥረት የተጋለጡ አንድ ነጥብ ሶስት ሚሊዮን ሕፃናት በዚህ ዓመት ወሳኝ የሆነውን ሕይወት አድን ድጋፍ የማጣት አደጋ ተጋርጦባቸዋል አለ። ኤጀንሲው በሚቀጥለው ሁለት ወራት ውስጥ በሁለቱም ሀገራት ሕፃናት ላይ የሚደርሰውን የተመጣጠነ ምግብ እጥረት ለማከም የሚያቀርበውን የነፍስ አድን ምግብ እርዳታ በማጣት ምክንያት እንደሚጨርስ ገልጿል። ኤጀንሲው የገጠመው የሕይወት አድን ምግብ ድጋፍ በአሜሪካ ፕሬዚዳንት ዶናልድ ትራምፕ የውጭ እርዳታን በማቋረጣቸው ምክንያት ተባብሷል። የዩኒሴፍ ምክትል ስራ አስፈጻሚ ኪቲን ቫንደራሮ ለት በጄኒባ በሰጡት ጋዜጣዊ መግለጫ እንዳስታወቁት ባለፉት 25 ዓመታት የተመዘገቡትን ውጤቶች በከፍተኛ የገንዘብ ድጋፍ ማሽቆልቆልን ምክንያት ወደ ኋላ ሊመለሱና ሊቀለበሱ ይችላሉ ብለዋል። አዲስ የገንዘብ ምንጭ ካልስ ካልተገኘ ድረስ ዩኒሴፍ በግንቦት ወርም በምግብ እጥረት የሚሰቃዩ ሕፃናትን ለማከብ የሚያግዘውን ህይወት አድን ምግብ እንደሚያልቅ እንገምታለን። ይህም በኢትዮጵያ በየወሩ ህክምና የሚያስፈልጋቸው 7450 የሚገመቱ ሕፃናት ላይ አስከፊ መዘዝ ያስከትላል ብለዋል። በናይጄሪያ በየወሩ ወደ 80 ሺህ የሚጠጉ ህጻናት ህክምና የሚያስፈልጋቸው ሲሆን የህይወት አድን ምግቦቹ አቅርቦት በዚህ ወርና በግንቦት ወር መጨረሻ መካከል ባለው ጊዜ ውስጥ ሊያልቅብን ይችላል ሲሉ ቫንደር አስተናግረዋል። በጥር ወር ፕሬዚዳንት ትራምፕ የመንግስትን ወጪ ለመቀነስ በሚል የዩኤስአይዲን ስራዎች ማቋረጣቸው ይታወሳል። ይህ የፕሬዚዳንቱ እርምጃ በዓለም የጤና ድርጅትና በሌሎች ዓለም አቀፍ የልማት አካላት የተወገዘ ሲሆን ብዙ በውጭ እርዳታ ላይ ጥገኛ የሆኑ ታዳጊ ሀገራት በተለይ በአፍሪካ ስጋት ውስጥ ጥሏቸዋል። ዩኤስአይዲ በአፍሪካ ከሶስት አስርተ ዓመታት በላይ ውባይ ኤችአይቪ ኤድስ ሳምባ ነቀርሳንና ሌሎች በሽታዎችን ለመዋጋት በሚደረጉ ጥረቶች ውስጥ ትልቁ ለጋሽ ድርጅት ነው። የድጋፍ ቅነሳውን በኢትዮጵያ ለነፍስ ሰጡር እናቶችና ህጻናት የተመጣጠነ ምግብ እና የውባ ሕክምና አገልግሎት የሚሰጡ የጤና ፕሮግራሞች ላይ ከፍተኛ አሉታዊ ተጽዕኖ ማሳደሩን የተናገሩት የዩኒሴፍ ምክትል ኃላፊ በዚህ ምክንያት ብቻ በአፋር ክልል በፈንድ ቅነሳው ምክንያት 23 ተንቀሳቃሽ የጤና ክሊኒኮች ከአገልግሎት ውጭ ሲሆኑ ሰባት ብቻ በአሁኑ ወቅት አገልግሎት እየሰጡ መሆኑን ተናግረዋል። በናይጄሪያ ሰሜናዊ ምስራቅ በሽብርተኞችና በታጣቂዎች ምክንያት ባለው የጸጥታ መደፍረስ የተነሳ በሺዎች የሚቆጠሩ ሰዎችን መገደላቸውንና ሚሊዮኖች መፈናቀላቸውን ተከትሎ ህጻናት ለከፍተኛ የምግብ እጥረት ተጋልጠዋል። ትራምፕ ወደ ስልጣን በተመለሱ በሰዓታት ውስጥ ነበር ለውጭ ሀገራት የሚሰጡ ድጋፎች ከሳቸው ፖሊሲ ጋር ምን ያህል የተመጣጠኑ መሆናቸውን እስኪረጋገጥ ድረስ እንዲቋረጡ የሚያዘዝ ትእዛዝ ማስተላለፋቸው ይታወሳል። በቀዳሚነት በዓለም ዙሪያ በሚገኙ ደሀ ሀገራትን ጨምሮ በ150 ሀገራት ውስጥ የጤናና የአስቸኳይ ጊዜ እርዳታን የሚያቀርበው ዩኤስአይዲ ስራውን ለሶስት ወራት እንዲያቆም ታዝዟል። በዓለም ላይ ከፍተኛውን የሰብአዊ እርዳታ በመስጠት አሜሪካ ትልቋና ዋነኛ ስቶ ሲሆን የዩሳይድን አመታዊ በጀት 40 ቢሊዮን ዶላር ነው። ይህ የአሜሪካ መንግስት ውሳኔ በአለም ዙሪያ በተለይ በኤችአይቪ ኤድስ እና በሰብአዊ እርዳታ አቅርቦት ላይ ከፍተኛ ጉዳትን የሚያስከትል መሆኑን የመንግስታቱ ድርጅትና ሌሎች እርዳታ ተቋማት እየገለጹ ነው።